ቆዩም ወስላ ምክንያቱም፣ ብዙ ገንዘብ ወዳድ ሴቶችም ወንዶችም አለው። ነገር ግን ጭራሽ ከማይሞት ሰው ጋር ማነጻጸር ተገቢነት የለውም። ምናልባት ድምፃዊ አስጌዶ እንደሾ ሙሉን አይቶ፣ ሌላ ጤሾ ለፍቅር አወረዶ ሙሾ። ድምፃዊ አስጌዶ እንደሾ አይቶ ሙሉ ኤፕሶድ፣ ሌላ ጤንሾ ለፍቅር አወረዶ ሙሾ። እንግዲህ አስጌዶ እንደሾ አይቷል ይመስለኛል ሙሉን ኤፕሶድ ያ ሁሉ ቆንጆ ቆንጆ ሴቶች ለአንድ ጉቶ ለመሰለ ዲያስፖራ ሲደባደቡ፣ ሲነካከሱ፣ ሲጨፋጨፉ፣ ሲሰዳደቡ፣ ሲተማመ ስላየ እንግዲህ ያ ብዙ በርግጥ ያ የብዙ ነገሮች ምልክት ነው። ጥናት ብትወስዱበት እንደ ሪሰርች የሚወሰድ ነው። ያ ሁሉ ቆንጆ ቆንጆ ሴት ተደርድሮ፣ የተማረ ሴት ተደርድሮ ለአንድ ሴት ቦክስ ሲገጥሙ፣ ሲነካከሱ፣ ሲደባደቡ ስታይ ማህበረሰባችን ወዴት እየሄደ ነው የሚለው እንደ እንደ ማስረጃና እንደ መረጃ ማቅረብ ትችላለ። እንግዲህ ላጤሾ እንደ መታት ሚሊዮኖች ያዩት ሚሊዮኖች የወደዱት ነው ሚሊዮኖች የተከታተሉት እንደ እግር ኳስ ቲፎዞ ነው። እኔን እኮሌ ደጋፊ ነኝ፣ እኔ ራሂል ደጋፊ ነኝ፣ እኮሌ እኮሌ ደጋፊ ነኝ ተብላ ብዙ አነጋጋሪ የነበረ ነገር ነው። በርግጥ ማህበረሰባችን ውስጥ ጎንዘብ ወዳድነት፣ ጥቅመኝነት ሰፍኗል። ወንድ ሴት ሳይል ሰፍኗል። ነገር ግን ለፍቅር ማበድ ሳይሆን ለፍቅር የሞቱ ሴቶችን አውቃለሁ። ለፍቅር ለናት ለወንድም ለአባት ለልጆቻቸው ለፍቅረኛቸው እዚህ ቁጭ ብለው ድራፍቱን እየጎለበጠ ቢራውን እየጎለበጠ አሜሪካና አውሮፓ ቤተሰብ የሚያስተዳድሩ በየአረብ አገር ቤተሰብ የሚያስተዳድሩ ለፍቅር ሕይወታቸውን የሰጡ ውበታቸውን ያደረገፍ ሴቶች የለም። እንዲ አለ እና በእርግጥ ስልሳ ሰባ በሞተ የሚሆነው ሴቶች ወንዶች ሳይል አብዛኛው ማህበረሰባችን ገንዘብ ወዳድ ነው። እንግዲህ ከዛ ውስጥ ሴቶቹም እንደዛ ገንዘብ ወዳደች ሊኖሩ ይችላሉ። ነገር ግን ቤተሰባቸውን የሚወዱ ባላቸውን የሚወዱ ልጆቻቸውን የሚወዱ ዋጋ የሚከፍሉ ከሰውነታቸው ላይ ከፍለው የሚሰጡ ለፍቅር ብዙ ዋጋ የሰጡ ብዙ ሰዎች አለ እና በአንዳንድ ሰዎች የተበሳጨ ነው ሙሉ በሙሉ የሚል ድምዳሜ ውስጥ ባንገባ ጥሩ ነው። እና አስጌዱ እንደሻው የሰጠው ሀሳብ እውነቱን ለመናገር ኮሜንቶችን ለማንበብ ሰዎች ሼር ያደረጓቸውን ሀሳብ ለመስማት ሞክሬያለሁ ብታምንም ባታምንም ከመቶ ዘጠና በመቶ የሚሆኑ ሀሳብ ሰጪዎች በዚህ ጉዳይ ላይ ተስማምተውበታል እና በእርግጥ ላጤሾውም ብዙ ነገር የሚያስተምር ነው። ህዝባችን ምን አይነት ሁኔታ ላይ ነው ያሉ፣ እህቶቻችን ሴቶቻችን ምን አይነት ሁኔታ ላይ ነው ያሉ የሚለውን ከብዙ በጥቂቱ የሚያስረዳ ጉዳይ ነው። ግን ወንዶቻችን ምቀ እንደዚህ ናቸው? ወንዶቻችንስ እውነት ለፍቅር የምናብድ? በእርግጥ ማበድ የሚለው ቋንቋ ለፍቅር አይጠቅምም። ፍቅር ደስ ያሰኛል። ፍቅር ያረጋጋል። ፍቅር ሰላም ነው። ፍቅር መረጋጋት ነው። ፍቅር ውስጥ እብደት የለም። ነገር ግን እኛ ወንዶችስ ነው እውነት ለፍቅር ማቸችነን ወይ? ስንት ወንድ የወለደውን ልጅ ሜዳ ላይ በትኖ የለም ወይ? አላቅም ብሎ ክዶ የለም ወይ? ያረገዘችን ሴት አላቁልሽም አሶርጆች ትቦላይ ጣይ ያለ ወንድ የለም ወይ? ወንድ ሁሉ ለፍቅር ማች ነው። ወንድ እንደውም እኔ በተረዳሁት እኔ ባደኩበት ባየሁት፣ በማህበረሰቡም ከወንዶች ይልቅ ለፍቅር ብዙ ዋጋ ሲከፍሉ ያየ ሴቶችን ነው እና ቤተሰቦቻችን እናት አባቶቻችንን ባየሁበት ከአባት ይልቅ እናቶቻችን ብዙ ዋጋ ከፍለዋል ለፍቅር፣ ለባሎቻቸውም ለልጆቻቸውም ብዙ መከራ ሲታገሱ አይቻለሁ። እኔ ባየሁት ማለት ነው እና በጓደኞቻችንም ከሴት ልጆች ይልቅ ትዳራቸውን ለማቆም ኑራቸውን ለማጽናት ብዙ ሴቶች ሲታገሉ ሲወድቁ ሲነሳ አይቻለሁ። ጥቅም ወዳድ ገንዘብ ወዳድ ሴቶች የሚንበረከቀ እሱማ ሴተኛ አዳሪነት የሚቆመመከው ገንዘብን እጅግ በጣም ከመውደዱ የተነሳ የዝሙት ፍቅር እንዳለ ሆኖ ዩኒቨርሲቲ ተማሪዎች ለምንድን ነው ከትምህርታቸው ጎን ለጎን አንዳንዶችም በየቡና ቤቱ የሚቆመ ያን ሁሉ ስታስብ በተለያየ የዓለም ክፍል የሚሆኑ ነገሮችን ስታስበው ብዙ ችግሮች እንዳለው እናውቃለን። ነገር ግን ፈጽሞ ለመደምደም ይኮብዳል፣ ፈጽሞ ለመደምደም ይኮብዳል። በአሁኑ ወቅት ራሳቸውን እንደ በግ በግ እንደ ፋሲካ በግ እንደ ገና በግ ለጨረታ ያቀረቡ ለሽያጭ ያቀረቡ ሴቶች አሉ። ይሄ ግን ሁሉንም ይወክላል ማለት አይደሉም። ቢያንስ 35 በመቶ 40 በመቶ የሚሆኑ እህቶቻችን ለትዳራቸው ለኖራቸው ዋጋ ይከፍላሉ። ቢያንስ እና በወጣቶቹ ደረጃ ይሄ ነገር ይታያል። ከአንድ ወንድ ወደ አንድ ወንድ ከዛ ወደዛ እየተገላበጡ ሀብታም ያሳደዱ መኪና አራት ጎማ ያለው ፍጥረት ባየ ቁጥር ልባቸው የሚቀልጥ የሚፈስ አለ ከዛም እኩል ለኩል ደግሞ ልጅነታቸውን ውበታቸውን ቁንጅናታቸውን ለቤተሰብ ያረገፉ ለእናት ለአባት ለወንድም ለእህት እንኳን ለወለዱት እንኳን ለባል ባልማ፣ ሴትማ ካፈቀረች እናት አባቷን ቤተሰቦቿን አያገባችሁም ብላ ጥላ ብዙ ዋጋ የከፈሉ የሉም እንዴ? አሉ እኮ አሉ። እንደውም ለሱ ፍቅር ሲባል እናቷን አባቷን ወንድሟን እህቷን ትታ ከቤተሰቧ ተጧልጣ ተከተላዊ የሄደችውን ብዙ ጊዜ ከድቶ አላቅልሽም ብለ እሱን በካልቸው ያላታል ሃይማኖታቸውን የሚቆይር አለው። በርግጥ የተገቢ አይደለም። ነገር ግን ፍቅር አፈቀርኩ ባለው ጊዜ እንደውም ሴቶች አይናቸውም እጃቸውም እግራቸውም ሁሉ ነገር ቄጠማ ሆኖ የሚወድቁበትን የማያውቁ ናቸው እና እንደውም ፍቅረ ብዙ እነሱ የሚቆርብ ይመስለኛል። የሆነ ሆኖ ገንዘብ ወዳድነት ግን በማህበረሰባችን ሰልጡናል። እውነቱን ለመናገር አሁን አንድ ዲያስበራ ከመጣ ላቴ ላይ እንዳልያችሁት በትክክልም ምናልባት መቶ ሁለት መቶ ሴት ሊያማርጥ ይችላል። እውነት ሁሉ መናገር ማንነት ሳይጠየቅ ባህሪው ሳይጠየቅ ምኑ ብዙ ነገር አለ እና ለዲያስፖራ ብዙ ዎቹ ሟቾች ናቸው፣ ለባለ ሀብት ብዙዎቹ ሟቾች ናቸው። ይህን እያየ ነው፣ ይህን ወየ ቦታ የምናየው ነገር ነው። ይሄ መታረም ያለበት ነገር ነው፣ መስተካከል ያለበት ነው። እና እህቶቻችንም ለምንድነው በማህበረሰብ ውስጥ እንዲያለ ያለ ስለ ሴት ልጅ እንዲያለ አስተሳሰብ የጎለበተበት ብዙ ማህበረሰቡ ክፍል እንዲህ የሚያምንበት ምክንያት ምንድን ነው? መስተካከል ያለበት ነገር አለ ወይ የሚለው ራሳችሁን መገምገምና መፈተሽ አለባቸው። ነገር ግን እኔ ባየሁትና በተረዳሁት ለፍቅር ብዙ ዋጋ በመክፈል ከወንዶች ይልቅ ሴቶቹ የተሻለ ሆነ አግኝቻቸዋለሁ። ነገር ግን በማህበረሰብ ውስጥ እንደ ወንድ ሴት፣ ትልቅ ትንሽ፣ የተማረ ያልተማረ፣ መንፈሳዊ ዓለማዊ ሰው ሳይባል ገንዘብ ወዳድነት ሰልጥናል። በአጠቃላይ ግን ለፍቅር ያበደች ሴት ካሳየኝ የማይሞት ሰው አሳያለሁ፣ የሚለው በጣም እየተጋነነ ንጹጽር በጣም እየተጋነነው ንጹጽር ነው። እና ብዙ እህቶቻችን አሉ ብዙ ወንድሞቻችን ብዙ ዋጋ ለፍቅር የከፈሉ አይተናል። እና አስጌ ምንድን ነው የሚለው ሴት ልጅ ስኬት ነው የምትወደው፣ የምታፈቅረው ስኬቱን ታላቅነቱን ትልቅ ደረጃ መድረሱና እንጂ በጭራሽ በጭራሽ

ብዙ ወንዶች እንዲሁም ትዳር ውስጥ ከገቡ በኋላ ኑራቸው ከተደራጀ በኋላ በሚስታቸው ላይ ሌላ ሚስትም ይዘው ሁለተኛ ሚስትም ይዘው ሶስተኛ ሚስትም ይዘው አሉ። እንዲሁም ደግሞ ሴቶችም ደግሞ ባለ ትዳር እንደሆነ እያወቁ ሁለተኛ ሚስትነትን የሚቆበሉ አሉ። ይህም ፍቅር አልባነት ነው። ይህም ፍቅር አልባነት ነው። ይህም ወዳምነት ነው። እሱም ዝሙት አፍቃሪነት ነው። እሷም ጎንዘብ ወዳድነት ነው እና ከሁለቱም አቅጣጫ ያለው ነገሮች መታረም መስተካከል ያለባቸው ይመስለኛል ግን በጣም የተጋነነ ሀሳብ ነው የሚመስለኝ። እና ላጤ ሾው ተጽዕኖ አሳድሮበታል ይመስለኛል። አስጌደን ደሸው አስጌደን ደሸው ይመስለኛል፣ ተጽዕኖ አሳድሮበታል በታል ላጤ ሾው። እና በእርግጥ ጎልድ ዲገሮች በተለያየ ዓለም አሉ፣ በተለያየ እንደውም ፈረንጅ ጋር ብትሄዱ ደግሞ ይውሳል። ፈረንጅ እንደውም በጣም ይወዳል፣ ጎንዞ በጣም ይወዳል። ከፈረንጅም ደግሞ ለፍቅር የሚገዛ አፍሪካ ላይ መጥቶ አፍሪካ ውስጥ ከወደዱት ምስኪን ደሀ ሀገር ብዙ ዋጋ የሚከፍሉ ብዙ የሚንከራተቱ ብዙ የሚለፉ አለ። ይህንንም ከግምት ስር የምናስገባው ይሆናል እና ትልቅ ነገር ወንድናው እንዲህ ያለው አመለካከቶች በነገራችን ላይ ማህበራዊ እሴቶቻችንና እምነቶቻችን የሚሸረሽሩ ናቸው። ገንዘብ ወንድን በሆነ ነገር መፈረጅ፣ ሴትን በሆነ ጉዳይ ላይ መፈረጅ ተገቢነቱ የለም። ምናልባት የአስኬ ፍቅረኛ መመርመሬ መፎተሽ አለባት ይመስለኛል አስኬ የአስኬ ፍቁረኛ

ያደግኩበት ሁኔታ የኖርኩበት ሁኔታ ያሳለፍኩ ህይወት መንገድ መልካም ሲሆን አለምን የምታይበት መነጽሩ ይለያል። ህይወቱ ደግሞ በብዙ ችግሩ በብዙ መከራና ቁም ስቁል ደግሞ ስታል እንደዚሁ አለምን የምታይበት የምትረዳበትና የምትጎነዘበት መንገድ የተለየ ነው የሚሆነው። ስለዚህ ምናልባት አስጊደ እንደሽ ጊዜያዊ ስሜት ሊሆን ይችላል። ስለዚህ እስቲ ተረጋጋ፣ እንነጋገራለን አሁን የሆነ ቱግ ያደረገው ያወሳጨ ይህን ውሳኔ እንድተወስን እንድትናገር ያደረገው ጉዳይ ይኖራል። ስትረጋጋ እንጫወቆታለን። የኔ ሀሳብ ነው ሲሞቻችን ላይ ከአርገው ዳች አለ ፒስ